ጤና ይስጥልን፣ የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ? የዕለቱን የዜና ወጃችን እንሆ ጀምረናል። አዳዲስና ወቅታዊ መረጃ ማስደመጥ ጀምረናል። በቅድሚያ አርዕስተ ዜናዎችን እንነግራችኋለን። አብራችሁን ቆዩ። መፈንቅለ መንግስት ለማካሄድ ጥረት በማድረግ የተጠረጠሩት ባለስልጣን ያለመከሰስ መብታቸው ተነሳ። እነዚህ ባለስልጣን ማን ናቸው የሚለውንም የምናሰማችሁ ይሆናል ፋንሰር ምርመራ ለማከናወን የተሰጠው በወንጀል ያለመጠየቅ መብት የፈጠረው ስጋት ምንድን ነው የሚለውንም እንነግራቸዋለን። ኡጋንዳ፣ ሲቪሎች በወታደራዊ ፍርድ ቤት የሚዳኙበትን ህግ አጸደቀች። በፖሊስ ቁጥጥር ስር እያለ በሞት ጦማሪ ምክንያት የኬንያው ፖሊስ ምክትል አዛዥ ስራቸውን ለቀቁ። ዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘቀርበናል። በዝርዝር እስክንመለስ አብራችሁን ቆዩ መንግስት ለማካሄድ ጥረት በማድረግ የተጠረጠሩ ባለስልጣናት ያለመከሰስ መብታቸው ተነሳ። የሲዳማ ክልል ሰላም ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ በክልሉ መንግስት ላይ ተደጋጋሚ መፈንቅለ መንግስት ለማካሄድ ጥረት በማድረግ እንዲሁም በህገ ወጥ የጦር መሳሪያ ግዢና ዝውውር ተባባሪ ተጠርጥረው ያለመከሰስ መብታቸው ተነሳ። የሲዳማ ክልል ምክር ቤት የክልሉ ከፍተኛ ባለስልጣን የሆኑት የምክር ቤት አባል ያለመከሰስ መብት ዛሬ ያነሳላቸው ሲሆን በአስቸኳይ ጉባኤውም ጠርቶ ነበር። በአስቸኳይ ጉባኤ በክልሉ ላይ ተጽዕኖ ፈጣሪ ባለስልጣናት አንዱ የሆኑት አቶ አለማየሁ ያለመከሰስ መብታቸው መሆናቸው እንዲነሳ ውሳኔ ሀሳብ እንደቀረበ የክልሉ መንግስት ኮሚኒኬሽን ጉዳይ ቢሮ ባወጣው መግለጫ አሳይቷል። ያለመከሰስ መብታቸው እንዲነሳ ውሳኔ ሀሳብ የቀረበው አቶ አለማየሁ ከሲዳማ ክልል ምስረት አንስተው በክልሉ ከፍተኛ ኃላፊነት እርከን ላይ ቆዩ ናቸው። የውሳኔ ሀሳብ ያቀረሩት በክልሉ ፍትህ ቢሮ ኃላፊ የነበሩት አቶ ማቶ የማሩ በስልጣን የተጠረጠሩት ኃላፊነት እያሉ ፈጽሟቸው የተባሉ ከባድ ወንጀል ድርጊቶች በተያያዘ እንደሆነ ገልጸዋል። አቶ አለማየሁ ከተጠረጠሩባቸው ድርጊቶች መካከል የክልሉ ሰላምና ጸጥታ ቢሮ ኃላፊ ሆነው ሲመሩ በነበረ ዜ ጊዜ ስልጣንን ያላግባብ በመጠቀም ግለሰቦችን በግፍ አስሮ ማሰቃየት የሚለው ይገኙበታል። የታሰሩ ግለሰቦች ለማስለቀቅ ከፍተኛ እጅ መንሻ መቀበል ባለስልጣኑ የተጠረጠሩበት ሌላኛው ድርጊት ነው። የሰላምና ጸጥታ ቢሮ ኃላፊ ህገወጥ አደንዛዥ ዝውውር ፈቃድ መስጠት፣ እንዲሁም ህገወጥ የጦር መሳሪያ ግዥና ዝውውር እንዲካሄድ መፍቀድ የሚሉ ወንጀል አቀርበውባቸዋል። የግል ጥቅም መሰረት በማድረግ በክልሉ ህገወጥ ኮንትሮባንድ ንግድ እንዲስፋፋ ማድረግ የሚለው በፍትህ ቢሮ የቀረበው ሌላኛው ጥርጣሬ ነው። አቶ አለማየሁ በክልሉ መንግስት ላይ መፈንቅለ መንግስት ለማድረግ በመጣር እንደተጠረጠሩ ኮሚኒኬሽን ጉዳዮች ቢሮ አስታውቋል። የሰላምና ጸጥታ ቢሮ ኃላፊ በተደጋጋሚም በክልሉ መንግስት መፈንቅለ መንግስት ለማድረግ ጥረት ሲያደርጉ እንደነበረ ፍቱ ቢሮ ኃላፊ አቶ ማቱ ገልጸዋል። በህገወጥ መንገድ ለላስ ጥቅም በርካታ ገንዘብ መሰብሰብ የሚለው አቶ አለማየሁ ከተጠረጠሩባቸው ዋነኛ ነጥቦች መካከል እንደሆነ መረጃ አመለክቷል። ይህ የምክር ቤት አባሉ ያለመከሰስ መብታቸው እንዲነሳ በፊት የወንጀል ድርጊት በተመለከተ ከተለያዩ አካልና መረጃዎች እንደተሰበሰቡና ተገቢውን ማጣራት ስራ እንደተከናወነ መገለጹን የክልሉ መንግስት ኮሚኒኬሽን ጉዳይ ቢሮ መረጃ አስፍረዋል። የሲዳማ ክልል ምክር ቤት በቀረበለት በአቶ አለማያ ያለመከሰስ መብት የማንሳት ውሳኔ ሀሳብ ላይ በስፋት እንደተወያዩ እና በዚህም የግለሰቡ በርካታ ወንጀል ድርጊቶች እንደተነሱም ተጠቅሰዋል። ከዚህ ውይይት በኋላ ምክር ቤቱ የሰላም ጸጥታ ቢሮ ኃላፊ ያለመከሰስ መብት እንዲነሳ በሙሉ ድምፅ እንደወሰንም ተገልጿል። ሲዳማ ክልል ከፍተኛ ባለሥልጣን ከኃላፊነት አንስቶ በወንጀል ድርጊት ተጠያቂ ሲያደርግ ይህ መጀመሪያ አይደለም። የሐዋሳ ከንቲባ የነበሩት አቶ ጸጋይ ቱኬም ሐምሌ 2015 ዓ ም ከኃላፊ ከተነሱ በኋላ በቁጥጥር ስር ውለው ተከሰዋል። በተከሰሰቡት የሙስልና ወንጀል ጥፋት ኛ የተባሉት አቶ ጸጋዬ ቱኬ የሐዋሳ ከፍተኛ ፍርድ ቤት በ14 ዓመት ጽኑ እስራት እንዲቀጡ የወሰነባቸው ባለፈው መጋቢት ነበር። የህዝብ ተወካይ ምክር ቤት በሽፋን ስር አንደርከቨር ምርመራ የሚያከናውን ሰው ከአቅሙ በላይና ከፍቃዱ ውጭ ለሚፈጽመው ከግድያ ውጭ የሆነ ወንጀል ክስ እንዳይቀርብበት የሚያደርግ አዋጅ ማሻሻያ ማክሰኞው ሰኔ 10 2017 ዓ ም አጽርቋል። ከተወሰነ የምክር ቤት አባላት መጠነኛ ተቃውሞ የገጠመ አዋጁ በወንጀል የተገኘ ንብረት ህጋዊ ማስመሰልና ሽብርተኝነት በገንዘብ መርዳ ወንጀል ለመ ለመከላከልና ለመቆጣጠር የወጣ ነው። በ2005 ዓ.ም ጀምሮ ላለፉት 12 ዓመት በስራ ላይ የቆየው 58 አንቀጽ አዋጅ ላይ ከመጠነኛ እስከ ጉልህ ማሻሻያ ተደርጓል። ከነዚህም ማሻሻያ መካከል በሽፋን ስር ስለሚደረገው ምርመራና ቁጥጥር ስር የሚደረግ ማስተላለፍ የሚመለከት ድንጋጌ የተደረገ ለውጥ በምክር ቤቱ አባላት ጥያቄ ተነስቶበታል። በአዋጁ በወንጀል ድርጊት የተገኘን ገንዘብ ህጋዊ አስመስሎ ማቅረብ ወይም ሽብርተኝነት በገንዘብ መርዳት በተመለከተ ማስረጃ ለማግኘት በሽፋን ምርመራ ሊደረግ እንደሚችል ያስቀምጣል። በአዋጅ በሽፋን ስር የሚደረግ ተመረ የሚያከናውነው ሰው ከአቅሙ በላይም ከፈቃድ ውጭ ሆኖ ከግድያ ወንጀል በስተቀር ከሚፈጽመው ወንጀል ድርጊት የወንጀል ክስ አይቀርብበትም ይላል። በአዋጁ ለማጽደቅ ወደ ህዝብ ተወካይ ምክር ቤት የቀረበ የውሳኔ ሀሳብ ለዚህ ድንጋጌ አንድ አንቀጽ ማብራሪያ አካቷል። ልዩ የምርመራ ዘዴ የሚያከናውነው ሰው የህዝብ ጥቅም ለማስጠበቅ የሚሰራ መሆኑን የጠቆሙ ባለ አንድ አንቀጽ ማብራሪያ ከአቅሙ በላይ በሆነ ምክንያት ወንጀል ቢፈጽም ከወንጀል ክስ ነፃ ስለሚሆንበት አግባብን መደንገግ ስራ ውጤታማ የሚያደርግ መሆኑ ይገልጻል። ማሻሻያ ይህን ቢልም በቢቢሲ ያነጋገራቸው ሁለት የሰብአዊ መብት ባለሙያ ግን ድንጋጌ ለሰብዓዊ መብት ጥሰት በር ይከፍታል ሲሉም ይሞግታሉ። የኢትዮጵያ ሰብአዊ መብት ተሟጋጅ ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም ድንጋጌ ለአስፈጻሚ አካል ያልተገራና ክፍት የሆነ ለቁጥጥር የማይመች ስልጣን ሰጥቷል ይላል። አጁ ከአቅሙ በላይ የሚለው ሀረግ በግልጽና በዝርዝር ማስቀመጥ ነበረበት የሚሉት አቶ ያሬድ ይህ ለተሳሳተ ክፍተት በላይ በተለይ ለመርማሪ አካል እንዝላልነት ወይም ሆን ብሎ ለሚፈጽማቸው ስራዎች የህግ ሽፋን መስጠት ነው ሲል ለቢቢሲ ተናግረዋል። ከግድያ ወንጀል በስተቀር የሚለው የአንቀጹ ሀረግም እንዲሁም ለትርጉም የተጋለጠ መሆኑን አቶ ያሬድ ያነሳሉ። ከምርመራ ጋር ተያይዞ የሚነሳው ስቅይት ወይም ቶርች መሆኑን የጠቆመ አቶ ያሬድ እስረኞች ወይም ምርመራ ላይ ያሉ ሰዎች በማሰቃየት ተግባር ውስጥ በጣም ቋሚ የሆነና መለስተኛ አካል ጉዳት ለማድረስ ሊኖር ይችላል። ይህ ህጉ ለሰብአዊ መብት ጥሰት መንገድ ሊያበጅ እንደሚችል ይጠቁማሉ። ከዚህም በተጨማሪም ማንኛውም ሁኔታ በአስቸኳይ ጊዜ አዋጅ ስር ባለ አገር ውስጥ እንኳ መፈጸም ከሌለባቸው ወንጀሎች አንዱ ስቅይት ነው። የአዋጅ ግን የማይገባ ንብረት አፍርተ የተባሉ ሰው በስቅይት ምርመራ ማድረግ ይፈቅዳል ሲሉ ስጋታቸውን ለቢስ አጋርተዋል። አገር ውስጥ ከፍተኛ የሆነ የሰብአዊ መብት ጥሰት አለ እስረኞች ማሰቃየት ተግባር ይፈጽሙባቸዋል። ፖሊሶ ጠርጥረው የያዟቸውን ሰው ይደበድባሉ፣ ያሰቃያሉ በምርመራ ጊዜ እነዚህ ህጋዊ የማድረግ ያህል ነው። የዓለም አቀፋዊ ህጎች ጭምር የሚጥስ ድንጋጌ ነው ሲሉም ያክላሉ። ሌላኛው ቢቢሲ ያነጋግራቸው የዓለም አቀፋዊ ወንጀል ህግ ባለሙያ አቶ ካሳው ሞላ ይልማል አቶ ያሬድን ስጋት ይጋራሉ። አቶ ካሳው ድንጋጌ በአንድ ሽፋን ምርመራ የሚያደርግ ግለሰብ ህገ ወጥ ሊሆን የሚችል ድርጊት ከፈጸመ በፊት በቅድሚያ ፈቃድ እንደሚያስፈልገው በግልጽ አላስቀመጠም ይላሉ። እንደ አይነት ጥበቃ ከሌለ የዳኝነቱ የሚያቃቢ ህግ ቁጥጥር ዘዴ የለም የሚሉት አቶ ካሳ በሌላ ሀገራ ያሉ ጉዳዮች የወንጀል ተጠያቂና ከመቅረቱ በፊት ከፍተኛ ባለስልጣን ወይም ፍትህ አካላት ፈቃድ እንዲኖር ያስገድዳል ሲሉ የሌሎች ሀገር ተሞክሮ ያሳያሉ። ድንጋጌው በግልጽ ከግድያ ወንጀል በስተቀር የሚለው ሀረግ ቢያካትትም እንደ ስቅይት ኢሰብአዊ፣ ወይም ክብር የሚያዋርድ አያያዝ የመሳሰሉ ከባድ ወንጀሎችን መጥቀስ አልተቻለም ብለዋል። እነዚህ ድርጊቶች ዓለም አቀፋዊ ስምነቶችና ድንጋጌዎች በማንኛውም ሁኔታ ሊፈጸም የማይገባቸው መሆኑ የሚጠቅሰው ባለሙያ ሊፈጸሙ የማይገባቸው ወንጀሎች ካልተዘረዘሩ አዋጁ ላይ ያለ የቃላት አግባብ መርማሪዎች ከባድ ጥሰት ተጠያቂ ነት እንደሚጠብቅ ተደርጎ ሊቆጠር ይችላል ሲሉ ለቢቢሲ ተናግረዋል። ህጉ ምንም አይነት ሁኔታ ቢፈጠር ሊጣሱ ወይም ምክንያት ሊቀርብባቸው የማይችል ወንጀል በግልጽ መዘርዘር ይገባዋል ሲሉም ያክላሉ። መርማሪ የወንጀል ክስ የማይቀርብበት ድርጊት የተፈጸመ ከአቅሙ በላይ በሆነ ምክንያት ከፍቃድ ውጭ ከሆነ የሚለው አሻሚና ግልጽ የጎደለ መሆኑ አቶ ካሳውን ይጠቁማሉ። ይህ አተረጓጎም ክፍተት ይፈጥራል። ሌሎች ሀገራት አስፈላጊውና ተመጣጣኝ ያሉት ደንብ የተረግ የተረጋገጡ የህግ መስፈርቶ ይጠቀማሉ። ይህም ከክስ ነጻ መሆን መብት በጠባ መተርጎማቻ ያረጋግጣል ሲል ያብራራሉ። የህግ አስከባሪ ተቋም በስልጣን ላይ አላግባብ መጠቀም የተለመደ በሆነበት ኢትዮጵያ ለመርማሪዎች ሰፊና ግልጽ የጎደለ ያለመከሰስ መብት ያለ ግልጽ ጠበቃ መስጠት አደገኛ ነው ሲሉ አቶ ካሳሁን ስጋታቸው ይገልጻሉ። ቢቢሲ ካጋራቸው የህግ ባለሙያ በተጨማሪ በህዝብ ተወካይ ምክር ቤት አባላትን ማክሰኞ ዕለት በነበረው ስብሰባ ድንጋጌ ላይ ተቃውሞ አሰምተዋል። ከኦሮሚያ ክልል ዳኖ ምርጫ ክልል ብልጽግና ፓርቲ ወክል የምክር ቤት አባል የሆኑት ዶክተር አለሙ ጎፌብ ድንጋጌው ትንሽ ከባድ መስሎ ታይቶኛል ብለዋል። ወንጀል ፈጽሞ አለመጠየቅ ትክክለኛ አይመስለኝም ያሉት ዶክተር አለሙ ወይም ድርጊቶቹ ተዘርዝረው ህጋዊ መብት ሰርቲፊኬት ተሰጠው ሰው የሚወስዷቸው እርምጃ ወንጀል አይደሉም ማለት አለብን ሲሉ አስተያየታቸውን ሰጥተዋል። የተቃዋሚ የአማራ ብሔር ንቅናቄ ተዋኪ የሆኑ ዶክተር ደሳሌ ጫኔም ተመሳሳይ ድንጋጌው ላይ ያላቸውን ተቃውሞ አሰምተው ዶክተር ደሳሌ ለምሳሌ የሽፋር ምርመራ በወንጀል ጋር ተራሮ በሚል የሚቆጠር ገንዘብ መቀበሉን ብናውቅ አይጠየቅም ማለት ነው። ስቅየት ወይም ቶርች ቢፈጸም ኢሰብአዊ አያያዝ ቢፈጸም አይጠየቅም ማለት ነው የሚለውን ጥያቄ አቅርበዋል። የምክር ቤት አባሉ አክለው መሆን ካለበት የሰብአዊ መብት ኢትዮጵያ በፈረመቸው ዓለም አቀፋዊ ድንጋጌ ላይ የተካተቱ ወንጀሎች አለመፈጸም ነው ብለዋል። እንዲሁም ከእነዚህ ድርጊቶች ራስን የመከላከል መብት ታይቶ እንጂ ያልተገደበ ስልጣን መስጠት ከእነዚህ መርማሪዎች የዜጎች መብት በከፍተኛ ሁኔታ የሚጋፋ ነው ብዬ አስባለሁ ብለዋል። ምርመራ ለማካሄድ ሰዎች ከለላ የሰጠንበት መንገድ እንደገና ቢታይ የሚል ሀሳብ አለኝ ያሉት ሌላ የምክር ቤት አባል በበኩላቸው መርማሪው ከመግደል ውጭ ያለምንም የፈለገው እንዲፈጽም እድል እየሰጠ ነው። እየቀጠቀጠ ምርመራ አካሂዳለሁ ቢል መብት ነው ማለት ነው ሲሉ ጠይቀዋል። አባሉ አክለውም እንደ አይነቱ መብቶ የምንሰቅ ከሆነ ከፍተኛ ሁኔታ የዜጎች ሰብአዊ መብት የሚጥስ መሆኑን የአንቀጽ ቢሻሻል የሚል ሀሳብ አላይ። ካልሆነ ግን ያልተገደበ መብት ሰጥተን የዜጎች መብት የሚጥስ ነው ማለት ነው። ማሻሻያዋጁ እንዲጸድቅ ለፓርላማ የቀረበው ህግና ፍትህ ጉዳይ ቋሚ ኮሚቴ ሰብሳቢ አቶ ኢሳ ቦሩ ለተነሱ ጥያቄ ምላሽ ሰጥተዋል። አቶ ኢሳ ይህን ከመደበኛ ውጭ ውስጥ ሆኖ የሚደረግ እጅግ በጣም የተወሳሰበ ልዩ ምርመራ ነው። ከአቅም በላይ በሆነና ከእውቀት በላይ የሚለው ሀረግ ብቻ በቂ ነው። እኛ እንደውም ያለአግባብ ጥቅም ላይ ይውላል። አቢዩዝ ከዚህ ምክንያት የሰው ህይወት መጥፋት የለበትም። ለዚህ ግድያ ውጭ መሆን አለበት የሚል ጨምረንበታል ሲሉ አብራርተዋል። አብዛኛው ኢትዮጵያ በራስ ተነስታ እንደ የፖለቲካ ቡድን ለማጥቃት ያደረገች አይደለም። ሽብርተኛ ምርረን የሚዋጉ ሀገራት በአጠቃላይ ጠንካራ ህግ አላቸው። ኢትዮጵያም ጠንካራ ህግ የነበረባት ከጥቂት አንጸቶች ሲሉም አቶ ኢሳ ያሳክለዋል። አቢዩዝ የተጋለጥ ነው የሚሉ ከግድያ ውጭ የሚለው የገባው ለዚያ ነው ያሉት አቶ ኢሳ ሁለት ነገር ነው የሚታየው፣ አውቆ ነው ወይስ በቸልተኝነት የሚፈጽመው የሚለው ከዚህ ውጭ ከሆነ ግን ጥፋተኛ